በቤተ ክርስቲያናት ውስጥ ያሉ ቀሳውስት ቄሶችንና፣ እዛ የተጠለሉ ማንኛውም ሰላማዊ ምዕመናንን እንዳትነኩ፣ በንግዱ ላይ ስራውን እየሰራ ያለን ሰው እንዳትደርሱበት፣ ሕፃናትን እንስሳትን እንዳትገሉ፣ ሰላማዊ ማህበረሰብን እንዳትተናከሉ፣ ዛፍና እጽዋትን እንዳትቆርጡ፣ በምንም አይነት ሁኔታ በጦርነት ላይ ወሰንና ገደብ እንዳታልፉ ያሉ የምድራችን ብቸኛ የጦር መሪ ጀነራል ነበሩ፣ ረሱል ሰለላሁ ዐለይሂ ወሰለም። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ኡመር ዘ ፓክት ኦፍ ኡመር የሚለው በሲሪያዎች ሊባኖሶችን ሲሪያዎችን ግብፅን እንዴት ሙስሊም እንዳደረጉ እንደዚህ የሚላለ አንብብላችሁ ኢን ዘ ኔም ኦፍ አላ ሞስት ግራሽስ ሞስት መርሲፉል ስ ዘ ዶኩመንቱ ዘ ሰርቫንት ኦፍ አላ ኡመር

አዋጅ ነው። እናያኖች ወደኛ ስትመጡ ለራሳችን ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። ዊ ሜድ አ ኮንዲሽን ኦን አወር ሰልቭስ ዛት ዊ ዊል ኔዘር ኤሬክት ኢን አወር ኤሪያስ አ ሞነስተሪ ቸርች ኦር ሳንክቸሪ ፎር ሞንክ ኖር ሪስቶር ኤኒ ፕሌስ ኦፍ ዎርሺፕ ዛት ኒድስ ሪስቶሬሽን በቦታችን ላይ ቤተ ክርስቲያን ላንጋነባ ገዳም ላንሰራ፣ ለሞዶክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው፣ ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። ዊል ኖት ፕሪቨንት ኤኒ ሙስሊም ፍሮም ሬስቲንግ ኢን አወር ቸርችስ ዌር ዜይ ካም ባይ ደይ ኦር ናይት በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። እንደ ዊ ኦፕን ደ ዶርስ ኦፍ አውር ሃውስስ ኦፍ ዋርሽፕ ፎር ደ ዌይ ፋረር አንድ ፓስ ባየር ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። ዞስ ሙስሊምስ ሁካም አስገስትስ ዊል ኤንጆይ ቦርዲንግ ን ፉድ ፎ ትሪ ዴስ። የመጡት ሙስሊሞች ደግሞ በቤታችን ውስጥ ለሶስት ቀን አህል ማረፊያ እንሰጣቸዋለን፣ ምግባቸውን እየበሉ ዘና ማለት ይችላሉላል። ሶ አንድ ሙስሊም ቢመጣ ቤት ውስጥ ለሶስት ቀን አህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው።

ዱ ሶ ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁራን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የእኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። ዊ ዊል ሪስፔክት ሙስሊምስ ሮም ፕ ሲት ሲ ን ም ሙስሊሞችን ልናከበር ሙስሊሞች ከመጡ ቦታችንን ለቀል መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለእነሱ ልንለቅላቸው ይገባል። ዊል ኖት ኢሚቴት ደር ክሎስ ካብስ ተርባንስ ሳንዳልስ ሄር ስታይልስ ስፒች ኒክኔምስ ንደ ታይል ኔምስ እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ፣ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ፣ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም፣ ብላችሁ ፈርሙ ይላል። ዊል ኖት ኢንክሪፕት አር ስታምስ ኢን አረቢክ፣ በአረብኛ ማህተብ ላንመታ፣ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮረዋቸው ነው። እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። ዊል ሃቭ ደ ፍሮንት ኦፍ አውር ሄር ከት ተፍለፊ ፀጉራችንን ልንላጨው ልንቆረጥ። ዊር አውር ከስተመሪ ክሎዝስ ዌር ኤቨር ዊ አር የትኛውን ቦታ ላይ ብንሆን የተለመደ ልብስ እንለብስ። መዘነጥ አችልም። ተመሳሳይ ልብስ ነው የምንለብሰው፣ እነሱ እንዲለዩሁ ማለት ነው። ዊር ቤልስ አራውንድ ደ ዊስት እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ። ዊ ውል ኖት ሳውንድ ደ ቤልስ ኢን አውር ቸርችስ በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል። አስባችሁታል? ደውል መደወል አይችልም። ኦር ራይስስ አውር ቮይስስ ዋይል ሪሳይቲንግ አውር ሆሊ ቡክስ ኢንሳይድ አውር ቸርችስ ኢን ዘ ፕሬዘንስ ኦፍ ሙስሊምስ ሙስሊሞች በቤተክርስቲያናችን ውስጥ ካሉ ድምፃችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ። ኖር ራይስስ አውር ቮይስስ ዊት ዘ ፕራየር አት አውር ፈረና አልስ ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምፃችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብስ ስታለቅስ ራሱ ድምፅ መሰማት የለበትም። አስባችሁታል። ላይት ቶርቸርስ ኢንፈራል በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። ዘ ፓክት ኦፍ ኡመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው ለምሳሌ ሲሪያን፣ ሊባኖስን፣ ግብፅን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይም ዘጠነኛው ምዕራፍ ቁጥር 29 ላይ የሚገኝ ነው። ቁርአኑ ላይ ተፍሲር ኢብን ከትር ሱራ 9 29ን የፈረሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው። እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኖሩ። ተወዳጆቹ፣ የራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ፣ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለሶስት ቀን አህል እንደፈለግኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው። ቤተ ክርስቲያን ውስጥ ማረፍ ከፈለግኩኝ ከፍቅረኛው ጋር ቤቶ ቤተ ክርስቲያን ውስጥ ነው እንትን ማለት ለሶስት ቀን ካለ በሩን መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው፣ ሱራ 9 29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት። እንግዲህ እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት።